ጤና ይስጥልኝ አድማሽ ተመልካቾች፣ እንደምን አረፍዳችሁ። የሰዓቱን አበይትና ሰበር ዜናዎች ይዤ ቀርብ ያለው። በቅድሚያም አርእስተ ዜናዎቹን በማስቀደም እጀምራለሁ። ይህ ብልጽግና አክቲቪስቶችና የሶሻል ሚዲያ ሰራዊት በሰበር ዜና ለቅሶ ተቀምጠዋል። ግብጽ ድረስ ሄደው ወላሂ ወላሂ ብለው ግድቡን ያስረከቡ፣ መቀሌ ድረስ የኤርትራን ሰራዊት አስገብተው የትግራይን ሕዝብ ያስጨፈጨፉ፣ በአማራ ክልል ጦርነት ከውጭ ጀነራሎች እስከ ውጭ አየር ኃይል የተጠቀሙት የብልጽግና ኃይሎች አይናቸውን በጨዋጥበው ፋኖን እና ህወሀትን ባንዳ እያሉም እየከሰሱ ነው። ይህ ብልጽግና አክቲቪስቶች ለዘመነ ካሴም ኤርትራ ለድርድር የምታደርሰው ሄሊኮፕተር ልትልክለት ነው በሚል ማህበራዊ ሚዲያውን በሰበር ዜናም አጨናንቀውታል። የኤርትራው ጀነራል ፊሊጶስ መቀሌ ይገባ፣ በእቅዱ መሰረት ቀጥሎ ከፋኖ መሪዎች ጋር ይገናኛል በሚልም የብልጽግና እንጉርጉሮ ቀጥሏል። ብልጽግና ፋኖና ህዋሃት ጦርነት እንዲገጥሙለት አዲስ ሴራም መጠንሰስም ጀምሯል። በዚህ ጉዳይ ሰፊ ዝርዝር መረጃ ይዘናል፣ እናስደምጣችኋል። በሌላ በኩል በአማራ ክልል የሚደረገው ውጊያም ተጠናክሮ ቀጥሏል። የፋኖ ኃይሎች በወሰዱት ጥቃት የአገዛዙ በርካታ ሰራዊት ሙትና ቁስለኛ ሲሆን፣ በሌላ በኩል ደግሞ ቁጥራቸው የበዛም የአገዛዙ ሰራዊት እየከዱ ፋኖን እየተቀላቀሉም ነው። የአገዛዙ ከፍተኛ የጦር መኮንኖች ፋኖን ተቀላቅለዋል። በዚህ ጉዳይ ሰፊ ዝርዝር መረጃም ይዘ ተመዘናል በጎንደር አሳዛኝ ሁነትም ተፈጥሯል ማታ ፋኖ ደባቅ የመታቸው የአከዛዙ ጦር ጠዋት የፋኖ መሪውን አባት መግደላቸው ተሰምቷል በዝርዝር እንመለከተዋለን ሰላም ጤና ይስጥልኝ አድማጭ ተመልካቾች እንደምን ቆያችሁ ከላይ በአርዕስተ ዜና ያደመጣችሁትን መረጃዎች ወደ እናንተ ላደርስ እዚህ ተገኝቻለሁ የህዝብ ትግሉን የምትደግፉ እንዲሁም ሀገር ወዳድ የሆናችሁ አድማጭ ተመልካቾች ቪዲዮውን ላይክ ቻናሉን ሰብስክራይብ አድርጋችሁ የዶል ምልክቱን ታበሩ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 በቅድሚያም ከአማራ ክልል ወዳገኟቸው አበይት ጉዳዮችና የጦር ግንባር መረጃዎች አልፋለሁ። ይህ በምስሉ ላይ የምትመለከቱት ሻለቃ ደምሰው ጫኔ ስምንተኛ በላይ ዘለቀ ክፍለ ጦር ሽፈራው ገርባን የፋኖ ኃይሎችን ተቀላቅለዋል። ይህ አማራ ልጅ የሆናችሁና በየትኛውም ዘርፍ ያላችሁ ወገኖቻችን በጊዜ ትግሉን እንድትቀላቀሉ በማለትም ጥሪ አቅርበዋል። ይህ ፋኖ ኃይሎችን የሚቀላቀሉ የአገዛዙ የጦር መኮንኖችም በርክተዋል። በሌላ በኩል ደግሞ ሃምሳ አለቃ ታደሰ ከሰሜን ምስራቅ እዝ አራተኛ ኮር 76ኛ ክፍለ ጦር አራተኛ ሻለቃ አንድ ሻምበል መሪ ሆነው ሙሉ ትጥቅና አይኮን ሬዲዮ በመያዝ የአማራ ፋኖ ብሔራዊ ኃይል በጎጃም ቀጠናን ኮሎኔል ታደሰ ሙሉነህ ብርጌድን ዓለማየሁ ከቤ ሻለቃን ተቀላቅሏል። ይህ በእንዲህ እንዳለ ከከዱት ወታደሮች ያገኘነው ጥቆማ ሁሉም ሰራዊት መክዳት ይፈልጋል። ነገር ግን ከፋኖ እጅ ከገባችሁ ቆራርጦ ነው በአሰቃቂ ሁኔታ የሚጠላችሁ እያሉ ሆዳ የሰራዊቱ አመራሮች እያስፈራሩን ነው እንጂ ሁሉም እስካሁን አይቆይም ነበር፣ በማለትም ገልጸዋል። ይህ በእንዲህ እንዳለ ወደ ጦር ግንባር መረጃዎች ሳልፍ የአማራ ፋኖ ብሔራዊ ኃይል አፋ በሃ ድል ተቀዳጀ። ተጠናክሮ በቀጠለው ተጋድሎ ዞበል አምባ ክፍለ ጦርና አሳምነው ክፍለ ጦር የብልጽግናን ሰራዊት አከርካሪ እየሰበሩ ድል እየተጎናጸፉም ነው። ምስራቅ አማራ ኮር ሁለት ዞበል አምባ ክፍለ ጦር ሁለተኛና ስድስተኛ ሻለቆች ከትላንት ንጋት ጀምሮ አ አረፋ ጊዮርጊስ አካባቢ የብልጽግናን ሰራዊት በርካታ ኃይል በመረፍረፍ ታላቅ ድል የሰሩ ሲሆን በዛሬው ዕለት ዙፋን ጠባቂው ሰራዊትን ሙትና ቁስለኛ በማድረግ ዙ 23 ጨምሮ ይዞ እንዲሸሽና ወደመጣበት ወደ መጣበት እንዲመለስም አድርገውት ይዞታቸውንም አስከብረው ይገኛሉ። ምስራቅ አማራ ኮር አንድ ሳምነው ክፍለ ጦር አራተኛ ሻለቃ ትላንት ምሽት ላይ ሳንቃ ከተማ ድረስ ዘልቀው በመግባት የብልጽግናን ሰራዊት ወታደራዊ ካምፕ ላይ ጥቃት በመክፈት ታ የብልጽግና ሰራዊት በመደምሰስና በማክሰል ታላቅ ገድል ፈጽመዋል ሲሉ የፋኖ አመራሮች ገልጸዋል። ሰሞኑን በቃሊምና በቅሎ ማነቂያ ዙሪያ በጥምረቱ ብርቱ ትንቅንቅ በማድረግ የብልጽግናን አንገት ያስደፉት ካላኮርማና አሳምነው ክፍለ ጦር አሁንም ተጋድሏቸውን አጠናክረው ቀጥለው አሳምነው ክፍለ ጦር አራተኛ ሻለቃም ጉበልፋት ወረዳም ሳንቃ ከተማ በመግባት የተሳካ የከተማ ኦፕሬሽን መስራታቸውንም በመግለጫቸው አሳውቀዋል። ይህ በእንዲህ እንዳለ በሌላ በኩል ጎመር ለመግባት ሙከራ ያደረገው የአብይ አህመድ ቡድን አምስተኛ ክፍለ ጦር ሳተላይትና ና ወንበር ማብርጌድ ንስር ሻለቃ ጋር በጥምረት በመሆን ወደ ብልጽግና ኃይል ባደረጉት እንቅስቃሴ ለመዝረፍ የመጣውን የስርዓቱን አገልጋይ ወደ መጣበት እግር ያውጪኝ በማለት የያዘውን ጥይት እያንጠባጠበ እንዲፈረጥጥ አድርገውታል። አስፈሪዋና ግዙፏም የአምስተኛ ክፍለ ጦር አመራሮችና ሳተላይቶች የአባቶቻቸውን ታሪክ እንደ ደግመዋለን በማለት እንደ ሚሳኤል ተወርውረው የብልጽግናን ስርዓት የፋሽስቱን ቡድን ለመደምሰስ ባደረጉት የፍጥነት ጉዞም የብልጽግና ሰራዊት የያዘውን ምሽግ ለቆም ከከተማዋ እንዲፈረጥጥም አድርገውታል። በሌላ በኩል ከጎንደር አሳዛኝ መረጃ ተሰምተዋል። ይህ አፋበሃ ጎንደር ቀጠና ሜጀር ጀኔራል ውባንታ ባተም አንደኛ ኮርጉና ክፍለ ጦር በትናንትናው ዕለት የብልጽግናን ሰራዊት እንዲሁም ሚሊሽያ፣ ፖሊስ አድማ ብትናን ክንደ ብርቶቹ በሻለቃም ብር ጨርቅ አየው ደምስ የሚመሩት እስቴ ዴንሳ ብርጌድ እስቴ ዴንሳን ብርጌድ ለማፈን ከሌሊቱ ስድስት ሰዓት ከመካነ ኢየሱስ ከተማም ተነስቶም በሚኒሻ እየተመራ ወደ ድብና ቀበሌ የገባው የብልጽግና ኃይል እከባለሁ ብሎ ራሱ ተከቦ በዴንሳም አናብስቶች መብርቄ ጥቃት ደርሶበት ሲቀጠቀጥና ሲደመንሰስ ማምሸቶን መዘገባችን ይታወሳል። በደረሰን አሁናዊ መረጃ መሰረት ስምንት ሙትናም አስር ቁስለኛ በሁለት አምቡላንስ ጭኖም ከደስታ ማብሰር ወደ ሙትና ቁስለኛ የተቀየረው የብልጽግና ኃይል አቀርቅሮ ተመልሷል። ይህ አሃዝ የሚሊሻና የአድማ ብትና ሲሆን ቁጥሩ ያልታወቀ ዙፋን አስጠባቂው የምርኮኛው የብርሃኑ ጁላ ጦር ሙትና ቁስለኛውን በየማሳው ሲያነሳ ሙሏል። ነገር ግን በዚህ የተበሳጨውና የአናብስቶቹን ክንድ መቋቋም ያቃተው የብልጽግና ኃይል የሌሊቱን በሰላም መንጋት ከወፎቹ ዜማ ብስራ አሰምተው ሰላም አውለኝ ብለው ከመኝታቸው የተነሱም ሁለት ንጹሐን ዜጎችን በግፍ ረሽኗቸዋል። ሆዳም ባንዳ የእስቴ ወረዳም አመራር ለተላላኪው ሚሊሻም አልጨበጥ ያላቸው የእግር እሳት የሆነባቸውን የአናብስቶቹ መሪ የሆነውን የሻለቃ ብርቃየውን አባት አቶ ደምሴ ብዙየውን፣ እንዲሁም ጎረቤታቸውን አቶ ደሴ ሲሳይን በአሰቃቂ ሁኔታ ረሽነው ለአመራሮቻቸው ለአይን መመለሻ ለፍርፋሪ መቅመሻ የእጅ መንሻ የፈጸሙትን ቆሻሻና ርካሽ ስራቸውን አብስረዋል። የግፍጥ የቆሻሻ ተግባር መስራት መለያ ተግባራቸው የሆነው የንጹሃን ደም ወረት የሆነላቸው የሚመሩትን ህዝብ እየገደሉ ሰላም አመጣል የሚሉና በመግደል እየተሾሙ የብልጽግና ካድሬዎች በተመቱ ቁጥር ንጹሐን መግደል፣ መጨፍጨፍ፣ ቤት ማቃጠል የዘወትር ተግባራቸው አድርገውታል። አይን ያለው ያያል፣ ጆሮ ያለው ያደምጣል፣ ይሰማል፣ አእምሮ ያለው ይፈርዳል። በግንባር የገጠመውን መውጫ መግቢያም የነሳውን ፋኖም መቋቋም ሲያቅተብ ወደ ንጹሐን እየዞረ የጨፍጫፊ ማንነቱን ማሳየት ከጀመረ መታትም አስቆጥሯል ። ስለሆነም ጅብ ከሚበላ ጅብ በልተ ተቀደስ ነው። እናም ነገሩን ህዝብ ሆይ ከመሞት በፊት ጠላትህን ጠላቴ ነው ብለህ መክት፣ ሲሉም የፋኖ ኃይሎች መግለጫ ሰጥተዋል። በዚህ አስነዋሪና አሳፋሪ ድርጊት በተሰዉ ንጹሐን ዜጎች ላይ በተወሰደው ነጻ እርምጃም የጉና ክፍለ ጦር በእጅጉን አሳዝኗል። በመሆኑም ለተሰዉ ሰማዕታት ነፍሳቸውን በአጸደ ገነት ያሳርፍልን እያለን ለቤተሰቦቻቸውና ለወዳጅ ዘመዶቻቸው መጽናናትን እንመኛለን። መረጃው የአርበኛ መምህር አህዱ በየነም የጉና ክፍለ ጦር ህዝብ ግንኙነት ኃላፊ ነው። በሌላ ሰበር ዜናችን እነዘመነ ካሴን ልትወስድ የመጣቸው ሄሊኮፕተር እንዲሁም ከፋኑ ኃይሎችና ከህወሀት አመራሮች ጋር ሊመክር ኤርትራን የተሻገረው የኤርትራው ጀኔራል ጀኔራል ፊሊጶስ ይህ ብልጽግና ካድሬዎችና የብልጽግና የሶሻል ሚዲያ ሰራዊት በሰበር ዜና በእንባም እየተራጩ ነው። ኤርሚያስ ለገሰ የተባለን ጨምሮ የብልጽግና አክቲቪስቶችና ካድሬዎች ሰበር መረጃ ደረሰን በሚል ሶሻል ሚዲያውን አጨናንቀውታል። ይህ ፋኑ አለቃው ዘመነ ካሴም ለምክክር ይሆን ዘንድ እሱን ሱዳን አሊያም ኤርትራ የምታሻግር ሄሊኮፕተር ከኤርትራ ሊላክለት ነው በሚል የብልጽግና ሚዲያዎች በሰበር ዜና ሶሻል ሚዲያውን አጨናንቀውታል። በሌላ በኩል ጀነራል ፊሊጶስ ትግራይ ለድርድር ገብ የሚለውም የአራት ኪሎ ሎሌዎች የሚዘፍኑት ዘፈን ሆኖ ማርፍዷል። ይህ አራት ኪሎ የሶሻል ሚዲያ አርበኞች ጀነራሉ በቀጣይ ከፋኖ አመራሮች ጋር ይገናኛሉ ሲሉም የፋኖ ኃይሎችንና ህዋሃትን በባንዳነት እየፈረጁ ነው። እነዚህ ሆዳቸው አምላካቸው የሆኑ ካድሬዎች ከዚህ ቀደም የገዛ መሪያቸው ኤርትራን መቀሌ ድረስ አስገብቶም የትግራይ ህዝብን ማስጠቃቱን እንዲሁም የሀገሪቱን መሬት ለቱርክና ለአረብ ኤምሬት ቆራርሶ መስጠቱን ብሎም ግብፅ ድረስ ሄዶም ወላሂ ወላሂ ብሎ ግድቡን አስረክቦ መምጣቱን ቀጥሎም ሀገር ያቆመውን የአማራን ህዝብ ከውጭ ድሮን እስከ ውጭ ጀነራል ተጠቅሞ መጨፍጨፉን እረስተውት ነው። አሁን ላይ ሌላውን በባንዳነት የሚከሱት ኤርሚያስ ለገሰ የተባለው የአሁኑ የብልጽግና ግልጋይ እንዲሁም የቀድሞ የፋኖ ትግል ደጋፊ አስመሳይ ዛሬ ላይ በሰበር ዜና ካስነበበው መረጃዎች መካከል ኢሳያስ ለህዋት ትዕዛዝ ሰጥ የሚል ነው። በዚህ የኤርሚያስ ለገሰ ጽሑፍ ብልጽግና ምን ያክል ፋኖና ህዋትን ጦርነት እንዲገጥሙለት እንደቋ ማስቀመጠም ያሳያል። የኤርሚያስ ለገሰ ዘገባም እንዲህ ይላል። ሰበር የደረሰን አጣዳፊ መረጃ በማለት ይጀምራል። የኤርትራው ፕሬዝዳንት ኢሳያስ አፈወርቄም ለህወሓት አመራሮችና የህወሓት ታጣቂም አዛዦች ሁለት አጭር ትዕዛዝ አስተላልፏል፣ በማለትም ይቀጥላል። አንደኛ ለደብረ ጽዮን የተሰጠው ትዕዛዝ የትግራይ ክልል ጊዜያዊ መንግስት ፕሬዝዳንት ለሆኑት ጄኔራል ታደሰ ወረደ ጥብቅ መመሪያም እንዲሰጥ ነው። መመሪያውም የህወሓት ታጣቂ ኃይሎ ክልሎች በአሳቻ ጊዜም ወደ አፋር ክልል ዘልቀው በመግባት ነፃ መሬት የሚገኙትን የትግራይ ታጣቂዎች ሙሉ በሙሉ እንዲደመሰስ የሚል ነው። እስካሁን ባለው መረጃ ጀኔራል ታደሰ ወረደም ፍቃደኛም አልሆነም ይላል። የብልጽግናው ሎሌ ኤርሚያስ ለገሰም ሁለተኛ ትዕዛዝ ያስተላለፈው ይልና የፕሮፓጋንዳ ክፍሉን ለሚመራው የጌታቸው አሰፋ ቡድን ነው የተላለፈው መመሪያም የመጀመሪያው ጀኔራል ታደሰ ወረደ ፍቃደኛ ካልሆነም በተቀናጀ መንገድ የስም ማጥፋት ዘመቻም እንዲከፈትበት ያለበት ነው ይላል። ሁለተኛው ጌታቸው አሰፋ ለሚያስተባብራቸው ሚዲያዎች ደግሞ ሰሞኑን ኢሳያስ አፈወርቄ በንግግሩ የገለጠውን የሰሜናዊና ኩሻዊነት ትርክት ፈጠራ በታከለበት መንገድ እንዲቀጣጠል ማድረግ ነው ሲል ኤርሚያስ ይቀጥላል። ኤርሚያስ ዋቅጅራ የተባለው ግለሰብ ይቀጥልና ይህ መረጃ እንደሚያመለክተው ይልና ሰሞኑን በአንዳንድ ሚዲያዎች ሚዲያዎች ናቸው። የጠቅላይ ሚኒስተሩ የጅማው አይነት ስብሰባ በቤተ ተደገመ የሚል እንዲሁም ሰሜናዊ የሚለውን አደገኛ መልእክቶችን ከነዚህ የፕሮፖጋንዳም አቅጣጭ የተቀዳ መሆኑን ነው ይላል። ልብ ይህ ሰው በዚህ ንግግር ምን ለማለት እንደፈለገ ልታስተውል ይገባል። ኤርሚያስ ይቀጥልና በደረሰን መረጃ መሰረት የህዋ ታጣቂ አዛዦች የተለያዩ አቋም ወስደዋል፣ ይላል አብዛኞቹ ወደ አፋር ክልል የሚካሄደውን ድንገተኛ ጥቃት ፍቃደኛ አይደሉም። ምክንያቱም የትግራይ ተወላጅ ከትግራይ ተወላጅ እርስ በእርስ መገዳደል የለብንም፣ ሌላ ድርድር አማራጭ መከተል የተሻለ ይሆናል የሚሉ ናቸው። ይህ ቡድን ድንገተኛ ጥቃት የሚፈጽም ከሆነም እንደ ሰሜን እዝ መጀመር ያለብን ከወልቃየት እንጂም በአፋር በኩል ሊሆን አይገባም የሚል አቋም ወስዷል፣ ይላል ኤርሚያስ ለገሰም። ሁለተኛው ቡድን ወደ አፋርም ወደ ወልቃየትም በተመሳሳይ ጊዜም እንዝመት የሚል አቋም ወስዷል ሲል ኤርምያስ ለገሰም መረጃውን ያገባድዳል። ልብ አድርጉ እንግዲህ ይህ መረጃ በውስጡ ብዙ ሴራን ይዟል። ከዛ መካከል ግን በዋነኛነት ለብልጽግና አልሳካለት ያለውን የፋኖንና የህወሓትን ጸብ መቀስቀስ በጀርባው ያዘለ መሆኑ ነው። ብልጽግና ራሱን ለማትረፍ እንደ አቅሙም እየተፍጨረጨረ ነው። ነገር ግን የፋኖ ኃይሎች በዚህ የሚታለሉም እንደ ኤርሚያስ አለቃ ከሰባተኛ ም መሰረተ ትምህርት ያቆሙም አይደሉም። ፋኖ ድንቅ ብልሃት ባላቸው ፖለቲከኞችና ወታደራዊ አዛዦች የሚመራም ተቋም የመሰረተ የቀጠናው ወሳኝ ኃይል ነው። በመጨረሻ የፍሪ ፕሬስ ጋዜጠኛዋ መልካም ሞላም ከአማራ ፋኖ ወታደራዊ አዛዥ በጎጃም ዝናቡ ልንገረው ጋር ያደረገችውን ቆይታ በአጭሩ አስደምጠናችሁ እንመለስ። በጣም አመሰግናለሁ። እኔም ቀጥታ ወደ ጥያቄዎች የማልፈው ሻለቃ ዝናቡ፣ እንግዲህ አማራ ፋኖ ብሔራዊ ኃይል ምስረታውን ይፋ አድርጓል። አንድ አማራዊ ድርጅት መመስረቱ ምን ጥቅም ይሰጣል? ከዚህ ጋር ተያይዞስ አንዳንድ ስጋት ያዘሉ አስተያየቶች ሲሰጡ የሚደመጡ አንዳንድ ሰዎች አሉ። በዚህ ዙሪያ ያለ ሐሳብ ምንድን ነው? እሺ፣ አመሰግናለሁ። በቅድሚያ በሁሉም ዓለም የምትገኙ የትግላችን ደጋፊዎችና የትግሩ ባለቤት የሆናችሁ አማራውያንና ኢትዮጵያውያን በያላችሁበት እንዴት ናችሁ ማለት ትፈልጋለሁኝ። ምናልባትም የድርጅታችን ምስረታ ይፋ ከማድረጋችን ጋር ተያይዞ አብዛኞቹ ደስታችሁን እየገለጻችሁ እንደሆነ በቀጥታም በተዘዋዋሪው በተዘዋዋሪ መረጃዎች ይደርሱናል። ምናልባት ከተጠየቁ ጥያቄ አንጻር አንድ አማራዊ ድርጅት መመስረቱ ጥቅማቸው ተዘርዝሮ የሚያልቁም አይደሉም። የትግላችን የመጨረሻው ምዕራፍ የሚጠናቀቀው በአንድነት በተባበረ ክንድ መሆኑን እናምናለን። ከዚህም በዘለለ መልኩ ከሌሎችም የአማራ ሕዝብ ትግል የአማራ ሕዝብ ጥያቄ ለማስመለስ አብሮ በዚህ ትግል ውስጥ ዋጋ እየከፈሉ ካሉ ወንድሞቻችን ጋር አንድ ድርጅት ለመፍጠር ብዙ ጥረቶችን ስናደርግ ቆይተናል። ምናልባት እያደረግነው ካለው ጥረት አንጻር የምንፈልገው ደረጃ ላይ በምንፈልገው መልኩ ተጠናቋል ባይባልም እንኳን አንድ የሚያሰባስበን የጋራ የሆነ ስያሜ ድርጅት መፍጠር ችለናል። እንግዲህ ይሄ ድርጅት አሁን ካለንበት የሰፈርና የቀጠና አደረጃጀት ወጥተን በጋራ በተባበረ ክንድ በአንድነት ኃይል ፈጥረን ጠላታችን ላይ በጥምረት የምናጠቃበት እና ተጋግዘን ውጊያውን የምናደርግበት እድሎች ይፈጥሩልናል። ጥቅማቸውም ምናልባት ፖለቲካዊም ወታደራዊም ዲፕሎማሲያዊም ትርፍ አላቸው። ትልቅ ነው ጠቀሜታቸውን ብዬ አስባለሁ። በዚህ መካከል ስጋቶች ይነሳሉ። ምናልባት ስጋቶች አሉ። ድርጅቱ አመራሩ ተመርቶ ስላላለቀ ብዙም የሚፈትኑ ነገሮች ወደ መጨረሻውም አካባቢ ምናልባት ከዚህም በበለጠ ሌላ አጣልቂ ውስጥ ሊከቱ የሚችሉ ነገሮች አሉ። የውጭም የውስጥም የየራሱ መሰረታዊ ፍላጎት ያለበት ሂደት ከመሆኑ ጋር በተያያዘ በምንፈልገው መልኩ በምንፈልገው ሁኔታ የምንቋጭበት እድሎች እንዳይጠቡ ሁላችንም ተባብረን በአማራዊ ወንድማማችነት በአማራዊ ባህልና እሴት በአማራዊ ትልቅነት በጋራ ተሳስበን የምንሰራበት ሂደት ካልተገኘ አንዳንድ ስጋቶች የመሪ ምደባው ላይ ሊፈጠሩ የሚችሉ ስጋቶች በእኛም በኩል አሉ። ምናልባት ተስተካክለው ቅርጽ ይዘው ይሄ አካባቢያዊ ስሜት ከአካባቢያዊ አስተሳሰብ ከጥላቻ የወጣ አመለካከት ውስጥ መግባት የማንችል ከሆነ ነገሮች ከድርጅቱ ስያሜ የዘለለ ላይሆኑ የሚችሉበት አጋጣሚ ይኖራል ብዬ አስባለኝ ይሄው ነው። መልካም። ከዚህ ጋር በተያያዘ ሻለቃ እንግዲህ በማህበራዊ ሚዲያዎችም በዚህ የአካባቢዊነት ስሜት ወይ የጎጥ ስሜት በጣም እየተንጸባረቁ ይገኛሉ እና በዚህ ዙሪያ ያለ ሀሳብ ምንድን ነው? እውነት ነው። ምናልባት ብዙ ጊዜ እኔ ማህበራዊ ሚዲያ ላይ ጊዜም ውሮኝ ሚዲያ ላይ አልከታተልም። እንደዚህ የትግሉ ደጋፊዎች እና ከአንዳንድ ሰዎች ጋር ስንገናኝ እንደዚህ አይነት በተለይ የሆነ የቀጠናን መሰረት ያደረገ አሰላለፎች እና መነታረኮች እንዳሉ እንሰማለን። ምናልባት ይሄ ሚዲያው ላይ ያለው ንትርክ የመሬት ላይ ያለውን ትግል እና የሰራዊታችንን ፍላጎት የእኛንም ዓላማ የሚመጥን ነው ብዬ አላስብም። የኛ ሀሳብ ነው ብዬ አላስብም። ሰው ከራሱ ፍላጎት ከራሱ ጥቅም አንጻር የሚያደርጋቸው መገፋፋቶች ካልሆኑ በስተቀር በዋናነት ግን የትኛውም ቀጠና ላይ ያለውን የሰራዊት አመራር የሚወክሉ አይደሉም። አንዳንዶቹ ግን እንግዲህ ድርጅት ሲፈጠር የአማራ ሕዝብ ከዚህ በፊት ድርጅት ባለመኖሩ ነው ዋጋ የከፈለ ብለን ስለምናምን፣ የአማራ ሕዝብ የሚመጥን በወርዱም በቁመቱም ልክ ግዙፍ ድርጅት እንዲፈጠር ጥረት እናደርጋለን። የሁሉም ምኞት የሁሉም ፍላጎት ነው። ከዚህ ጋር በተያያዘ ይህን ፍላጎት ለማሳካት አዎንታዊ እንቅስቃሴ የሚያደርጉ ሰዎች እንዳሉ ሆኖ ከራሳቸው ፐርሰናል ፍላጎት ደግሞ የሚፈልጉት መሪ እንዲመጣላቸው ወይም ደግሞ የሚቀርባቸው የአካባቢያቸው ወይም በቤተሰብ በግልም የሚቀርቡት ሰው ወደፊት እንዲመጣላቸው ከመፈለግ የሚደረጉ መገፋፋቶች የእኛን አላማ የእኛን የትግል ኮዝም የሚመጥኑ አይደሉም። በዚህ ጋር መነታረኮች እንዳሉ ሆኖ በዋናነት ግን በደንብ መታየትና መብራራት ያለበት ህዝባችንም ሰራዊታችንም የትግላችን ደጋፊ ማየት መቻል ያለበት የአማራ ሕዝብ ለዘመናት ሲጨፈጨፍበት የነበረው ሲገደልበት የነበረው ሲሳደድበት የነበረው የፖለቲካ ጉዳይ ነው። እነዚህ የፖለቲካ ጉዳዮች ደግሞ ሕዝባችን እንደ ሕዝብ በዘሩና በቋንቋው ተለይቶ ሲጠቃ የነበረበት ዋናው መሰረታዊ ምክንያት ጠንካራ ድርጅት ባለመኖሩ ብለን እናምናለን። ከዚህም በኋላ የአማራ ሕዝብ ግድያና ሰቆቃ ማስቆም የምንችለው ጠንካራ ድርጅት ስንፈጥር ነው የሚለው ሁላችንም የማያሻማ ሀቅ መሆኑን እንረዳለን። ከዚህ አንጻር የአማራ ህዝብ በየትኛውም ቀጠና በየትኛውም ጊዜና ሰዓት ሲጨፈጨፍ፣ ሲገደል አስተዋጽኦ አላቸው ብለን የምናምናቸው ሰዎች ይህንን የአማራ ህዝብ ግድያ አስተባብረው ሺ ብለን የምናስባቸው ሰዎች ልክ ሁለት ሺ ስምንት ወደ ሁለት ሺ አስር የተደረገውን የወጣቶችን እንቅስቃሴ የፖለቲከኞችን ትግል የብዙ የአማራ ወጣቶችና ምሁራኖች መስዋዕትነት በይቅርታና በለውጥ ሰበብ ከአማራ ሕዝብ እጅ ተነጥቆ የሄደበትን የለውጥ ሐዋርያ የሚባለውን ዘመን ማስታወስ አስፈላጊ ነው ብዬ አስባለሁኝ። ያንንም እንኳን እድል አግኝተው አሁንም ድጋሚ የአማራ ሕዝብ መልሰው ወደ ህልውና አጣብቂኝ ውስጥ የከተቱት ግለሰቦች የአብይ አህመድ ስርዓት የምንፈልገውን ቦታ አልሰጠንም ወይም ስልጣን አልሰጠንም በሚል ከኩርፊያ በመነጨ መልኩ አሁንም ፋኖ እያደረገ ያለውን ትጥቅ ትግል፣ የዚህ ትግል ባለቤት እንደው የዚህ አጋዥ ወይም አማካሪም ደጋፊም በመሆን አይደለም፣ የዚህ ትግል ባለቤት ለመሆን ከዚያም ከዚህም እንቅስቃሴዎች እናያለን። ምናልባት እንደ አማራ ፋኑ በጎጃም ወይም እንደ አንድ የአማራ ፋኑ በጎጃም አመራር አሊያም እንደ ግለሰብ የምናገረው የምንታገለውን እና የምንታገልለትን መለየት ያስፈልጋል ብዬ አስባለሁኝ። ከዚህ አንጻር የሚደረጉ ቅድመ መከላከሎች ምናልባት እኛም የምንደግፋቸው፣ እኛም የምንታገልባቸው የትግላችን ነባር ሁኔታዎች ናቸው። ከዚህ በዘለል የሚደረጉ መገፋፋቶችና መነታረኮች ግን ሕዝባችን ወደ ባሰ አሁን ካለበት የህሉና አጣብቂኝ ወደ ባሰ የጨለማ ዘመን የሚወስዱ ስለሆኑ በጥንቃቄ መታየት አለባቸው ብዬ አስባለሁ። ከላይ ያነሳቸውን ነገሮች ታሳቢ በማድረግ ጠንካራ ድርጅት እንዲፈጠር ከተፈለገ የአማራ ህዝብ ይህ ጦርነት በማሸነፍ ብቻ ህልውናው ይረጋገጣል ማለት አይቻልም። ከዚያም በኋላም ጠንካራ የፖለቲካ አደረጃጀት፣ ጠንካራ ወታደራዊ መዋቅር ሊኖረ ይገባል ብለን እናስባለን ከዚያ አንጻር ለህዝባችን ጥቅምና ፍላጎት መዛነፍ የማያሳዩ ጠንካራ የሆኑ አመራሮችን አዲስ የዚህ ትግል አብዮት መሪዎች ከፊት እንዲመጡ እንፈልጋለን። በአንድም በሌላም በታሪካቸው ከአማራ ህዝብ ግድያና ጭፍጭፋ አንፃር አብሮ የምናውቃቸው ሰዎች ደግሞ የዚህ ትግል ባለቤት እንሆናለን ካሉ ግን ከላይ እንደነገርኩሽ፣ መልካም ይሄ አፋብሃ የአማራ ብሔራዊ ኃይል ውጤታማ መሆኑ ጋር ችግር ሊያጋጥም ይችላል ብዬ ሰጋለሁ። እነዚህ ነገሮች ደግሞ በትኩረት መታየት አለባቸው ብዬ አስባለሁ።